ፋይናሊ እንግዲህ ማለት ነው አብርሃም የሆነ ሰበብና ምክንያት ፈጥሮ ሄርሜላን ወደ ቤቱ አስገብቷል ማለት ነው። ቀን ይህንን ነገር ተናግሬ ነበረ። አብርሃም ምክንያትና የሆነ ነገር እየፈለገ ነው። ራሱን ማስጠቆር አይፈልግም። ሄርሜላን ወደ ቤቱ አስገባ ተብሎ እንዲወራበት አይፈልግም። ግን ብቻ በሆነ አይነት ምክንያት ሄርሜላን ወደ ቤት ማስገባት እንደፈለገ በደንብ ስንናገር ነበረ። እንግዲህ ዛሬ ልደቱ እኔ እንጃ ልደቱ ቀኑ እንዳልሆነ እሷም ተናግራለች። ግን ያው ምክንያት ነበር የሚፈልጉት፣ ያንን ምክንያት ተጠቅመው እንግዲህ ሄርሜላን ወደ ቤት አስገብተዋል ማለት ነው። ከዚህ በኋላ ሄርሜላን እዛ ቤት በምትለቃቸው ቪዲዮዎች ነው መጠበቅ ያለባችሁ ማለት ነው። ከዛ ውጪ ማለት ነው ብዙዎቻችሁ የጋሽዬ ዝምታ ሲያስጨነቃችሁና ይሄ ሁሉ ነገር ሲፈጠር ለምንድን ነው ጋሽዬ ዝምታን የመረጡት የሚለው ጉዳይ በብዛት ስታንሸራሽሩት ነበረ። እንግዲህ ዛሬ ጋሽዬ ቀለይ ከቢኒ ጋር መጥተው ምላሽ ሰጥተዋል ማለት ነው። ያው ሲጠበቅ የነበረውን አይነት ምላሽ ነው የሰጡት። የአብርሃም ነገር እጅ እጅ ብሏችኋል። አብርሃም ገንዘብ ብዝና ስኬት ከመጣ በኋላ ማለት ነው ጋሽዬን uh, ማድመጥ እያቆመ መምጣቱን በደንብ ተናግሯል ማለት ነው። እንግዲህ እኔ የቻልኩትን ያክል ሞክሬያለሁ። ልጁ ገና እንጭጭ ነው፣ የሚሰማ አይነት አይደለም ብለው፣ ያው በግልጽ በዚህ ጉዳይ ላይ ለምን ጣልቃ መግባት እንዳልፈለጉ ተናግረዋል። አብርሃም ሄዶ ሄዶ ጊዜ ያስተምሯል የሚል አይነት ሀሳብን ነው ጋሼ ያንሸራሸሩት ማለት ነው። እኔ እሳቸው ላይ መፍረድ አልችልም፣ ምክንያቱም ማድረግ የሚገባቸውን ነገር የቻሉትን እንደ አባት መሆን ያለባቸውን ያክል ርቀት ሄደዋል። እንግዲህ ያው ሁሌ ያለበት ሁኔታ ዝናው፣ ስኬቱ፣ ገንዘቡ ብዙ ነገሮችን እንዲሰማ የሚያደርግበት አይነት ነገር አይደለም። እድሜውም ደግሞ ያንን ነገር እንዲያደርግ የሚፈቅድለት አይደለም። እና ለዛም ይመስለኛል ጋሽዬ በቃ በዚህ ነገር ተስፋ ቆርጠው ዝምታን የመረጡት ማለት ነው። ሄዶ ሄዶ ደግሞ ማለት ነው አብርሃም፣ ይሄ ጋሽዬ አሁን ላይ የተናገሩት ነገር ዞሮ ዞሮ ይገባናል። በነገራችን ላይ ብዙ ጊዜ ማለት ነው አባቶች ይናገራሉ። ለእኛ አስበው ሲናገሩ እኛ የሆነ ከመጥፎ አንገል እናየውና ማለት ነው ብዙ ጊዜ ንግግራቸውን አንቀብልም። የሆነ ችግር ውስጥ ስንገባ መውጣት የማንችልበት አይነት ነገር ውስጥ ስንገባ፣ ውይ የዛኔ እኮ አባት የተናገረኝን ነገር በሰማን ብለን የምናለቅስባቸው ግዜያቶች አሉና፣ አባት እንደዚህ በህይወት እያለ ነገሮችን ለማስተካከል የእኛን ህይወት ለማስተካከል ደፋ ቀና ሲል ቢያንስ በተወሰነ መልኩ ብንሰማ፣ ነገ ላይ ወደ ጸጸት፣ ወደ ሌላ አይነት ነገር እናምራለን ብዬ አላስብም ማለት ነው። ሰላም፣ እንዴት ናችሁ ፋሚሊያንስ? ደና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ከመሸ በሌላ አዲስ ቪዲዮ ተመልሰን መተናል። ቀን የሆነ ቪዲዮ ሰርቼላችሁ ነበረ። ሄርሜላ ነገሮችን ማለት ነው በተወሰነ መልኩ ይፋ እያወጡ ነገሮችን ማለት ነው ሆን አላ ሳያስባንኑ ሌላ አይነት ስሜት ተመልካች ላይ እንዳይፈጠር እያደረጉ ነገሮችን ግልጽ ግልጽ እያደረጉ እየመጡ ነው። ብዙዎቻችሁ ደግሞ ይህንን ነገር እያስተዋላችሁ አይመስለኝም። እኔ ቀን ያንን ነገር አስታክኬ ቪዲዮ ሰርቼላችሁ ነበረ። ቀን ስቶሪዋ ላይ የቲክቶክ እስቶሪዋ ላይ ሄርሜላ ቪዲዮ ለቃ ነበር እና እሷ ብቻ ሳትሆን አብርሃምም ከእሷ ፍቅር እንዳለው ነገሮችን ይፋ እንዲያደርግ እንደምትፈልግ አይነት ነገር የሆነ ይዘት ያለው ቪዲዮ ለቃ ነበረ። ያንን ነገር አምጥቼ አብርሃምም ሄርሜላን ያፈቅራታል፣ ይሄ ነገር ደግሞ ብዙዎቻችሁ ልትረዱ አልቻላችሁም፣ በብዛት ነገሮችን ሄርሜላ ላይ እየጠመጠማችሁ ነው ብዬ ለማውራት ሞክሬ ነበረ እና የተወሰናችሁ ያው እንትኑን ሀሳቡን ተቀብላችሁኛል። ከዛ ውጭ ግን ብዙቻችሁ እንደዛ እንዳልሆነ አይነት ነገር ነበር ስትሉ የነበረው ግን ያው በሂደት ነገሮች ግልጽ እየሆኑ ይመጣሉ ብዬ አስባለኝ። ከዛ ውጭ ቀላይ ሄርሜላን ወደ ቤቱ እንደሚያስገባት እርግጠኛ ሆኜ አውርቼ ነበር። እንደውም እኔ ዛሬ በዛሬ ያደርጉታል ብዬ አላሰብኩም ነበረ፣ ግን በዚህ ሁለት ሶስት ቀን ውስጥ ይፋ ያደርጉታል ብዬ ያለኝ ዛሬም፣ በዚህ ልክ ይፋ አላደረጉትም፣ ግን እያመቻቹ ነው፣ እያስታመሙ ነው። በነገራችን ላይ እስካሁን ድረስ ነገሮችን ልብ ብላችሁ እያያችሁ ከሆነ የሆነ ነገር ማድረግ ሲፈልጉ እያመጡ ማለት ነው፣ የሆነ ነካ አርጎ የሚመልስ ነገር አለ። በእንደዚህ አይነት መልኩ ተመልካችንም ቤተሰቦቹንም ሌሎች ሰዎችንም ለማለማመድ አይነት ነገር አለ እና በባለፈው ያንን ነገር ለማድረግ ሙከራ አድርጎ ነበር። እንደ ማለማመድ አይነት ነገር ማለት ነው። እሷ ሻንጧን ይዛ እንድትመጣ አድርጎ የተወሰነ ድራማ ለመፍጠር ምናምን ሞክረው ነበረ። ግን ያው በዛ ቅጽበት እሷን ወደ ቤት ቢያስገባ በጣም ብዙ ተቃውሞ ከብዙ አቅጣጫዎች እንደሚመጣበት ያውቃል አብርሃም። በነገራችን ላይ በዚህ በዚህ በጣም ልጁ ቀድሞ የነቃ አይነት ልጅ ነው እና ያንን ነገር ማድረግ ስለማይችል አሁን በሆነ አይነት መንገድ ነው። በነገራችን ላይ ቪዲዮዎችን ይለቅና የእያንዳንዳችሁን ኮመንት እና ህዝቡ ምን እያለ ነው ተመልካች ምን እያለ ነው የሚለውን ነገር በደንብ ነው የሚያሰላስለው። ከዛ በኋላ ቀጣዩ እርምጃዎቹን ይራመዳል ማለት ነው እና የዛን ቀን በጣም ከህዝቡ ያገኘው ኮመንት በተወሰነ መልኩ ነገሮችን በሆነ አይነት መንገድ ለማድረግ እንዲያሰብ አድርጎታል። እና ዛሬ እንግዲህ ከየት የመጣ ልደት እንደሆነ አናቅም። ከዚህ በፊት የተከበሩትን ልደቶች ወደኋላ መለስ ብላችሁ ጊዜያቸውን ቼክ ለማድረግ ሞክሩ። አሁን ባለበት አይነት ጊዜ አይደለም። እሷ እንዳለችውም የዚህን ያክል ከዚህ ከዛሬው ቀን ጋር ቅርበት ያለው ጊዜ አይደለም የአብርሽ ልደት። ወደኋላ ሄዳችሁ ቪዲዮዎችን ቼክ ለማድረግ ሞክሩ። ከዚህ በፊት የተከበረ ልደት አለው እና ያንን ቼክ ለማድረግ ሞክሩ። ይሄንን ነገር ያዘጋጁት ሆን ብለው እሷን ወደ ቤት ለማስገባት እና የሆነ የሆነ አይነት ነገር ለመፍጠር ያደረጉት ጥረት እንደሆነ ነው የተረዳሁት ማለት ነው። ያው እንግዲህ ብዙዎቻችሁ ትረዱታላችሁ ብዬ አስባለሁ። ምንም በቃ ሌላ ጥያቄና መልስ ወደዚህ ወደዛም የሚባል ነገር የለውም። እነዚህ ሁለት ልጆች ተፋቅረዋል። የተፋቀሩበት መንገድ ጤነኛና ትክክለኛ ስላልሆነ ነገሮችን በግልጽና በገሃድ ለማድረግ ድፍረቱን አላገኙም። ስለዚህ ያላቸው ብቸኛ አማራጭ እንደዚህ ነገሮችን ዙሪያ ጥምጥም እየዞሩ እንትን ማድረግ ነው ያላቸው ብቸኛ አማራጭ ማለት ነው። እና ያንን ነገር ነው ለማድረግ እየሞከሩ ያሉት። እኔ ግን የዚህን ያክል ርቀት ከሚሄዱ አሁን እኮ ይፋ እየወጡ ነው፣ በነገራችን ላይ ይሄንን ነገር ብዙዎች እየተረዱ ነው። ብዙዎች ብዙ ነገር ግልጽ እየሆነላቸው ነው የመጣው። እና እንደዚህ ከምትጨናነቁ አንደኛችሁን ነገር የውን ይፋ አድርጉት። ያው መቀበል ያለበት ይቀበላል። የእናንተ ህይወት ነው፣ የእናንተ ፍላጎት ነው። በዚህ ነገር ውስጥ ጣልቃ ሊገባልባችሁ የሚችል ሰው የለም። አይደለም ተመልካች፣ አይደለም ሌላ ሰው። ጋሽዬ የራሱ ማለት ነው በቃ የራሱ ህይወት ነው። ነገሮችን በራሴ ማድረግ እችላለሁ ብሎ ራሱን ችሎ የወጣ ልጅ ነው። በተወሰነ መልኩ ልጅ ነው። ነገሮችን ላስተካክልለት ምናልባት የኔን ድጋፍ ይፈልግ ይሆናል ብዬ ሄጄ ነገሮችን ለማስተካከል ከአንድም ሁለት ሶስት ጊዜ ሞክሬያለሁኝ። ግን እኔ በምፈልገው አይነት መንገድ አይደለም ልጁ እየሄደ ያለው እና ከዚህ በላይ እኔ ወደ እሱ ህይወት ገብቼ ነገሮችን እንትን ለማለት ከዚህ በኋላ አልፈልግም ብለው ግልጹን ተናግረዋል ማለት ነው። እኔ በነገራችን ላይ ጣልቃ እንዲገቡ በጣም ፈልጌ ነበረ። ግን ከተወሰነ ጊዜ በኋላ ደግሞ የአብርሃምን ሁኔታ ነገሮችን ለማስተዋል ስሞክረው አብርሃም ከሩታ ጋር መሆን እንደማይፈልግ በቃ በጣም ብዙ የሚያሳዩ ምክንያቶች አሉ። እስከዛሬ ድረስ በተለይ በነዚህ ሁለት ወራት ውስጥ የተለቀቁ ቪዲዮዎችን ልብ ብላችሁ የምታዩ ከሆነ አብርሃም ከሩታ ጋር መሆን እንደማይፈልግ ግልጽ የሆኑ በጣም ብዙ ሺህ ምክንያቶችን ሰጥተውናል እና አስገድደው እሳቸውም ይሄንን ነገር ማድረግ ይችላሉ ብዬ አላስብም። ምክንያቱም አሁን ላይ ልጁ ያለበት ሁኔታ ነገሮችን እሺ ብሎ ተቀብሎ የሚያደርግበት አይነት ሁኔታ ላይ ስላልሆኑ፣ ጋሽዬም አሁን ከሱ ጋር ተነካክቶ ሌላ አይነት ግብግቦች እንዲፈጠሩ ስለማይፈልጉ ይመስለኛል እንደዚህ አይነት ነገር ውስጥ ያልገቡት። እንግዲህ ሰ የሚፈጠሩ ነገሮችን አብረን እናያለን። ጋሽዬም በራሱ ነገሮችን ሄዶ አይቶ እየሄደበት ያለው መንገድ ስህተት መሆኑን የሚረዳበት ጊዜ እንዳለ አምነው ነገሮችን እንደሚተው ተናግረዋል ማለት ነው። እኔ ያው የጋሽዬን ሀሳብ መቃወም አልፈልግም፣ ምክንያቱም አብርሃም አሁን ላይ ቢነገረው የሚሰማ ቢባል የተባለውን ነገር መልሶ የሚያደርግ አይነት ልጅ እንዳልሆነ ነው ከሚያደርጋቸው ነገሮች እየተረዱ ያለሁት። ያንን እንዳያደርግ የሚያስገድዱ ብዙ ምክንያቶች አሉ። አሁን ላይ ያለበት ሁኔታ፣ ገንዘቡ፣ ስኬቱ፣ ምኑ ምኑ፣ ያ ሁሉ ነገር ነገሮችን እንዳይ ሊያደርገው ይችላል ብዬ ስለማሰብ ጋሽዬም ይህንን ነገር በደንብ ጠንቅቀው ስላወቁ ይመስለኛል ከዚህ ነገር ዞር ለማለት እየሞክሩ ያሉት። እንግዲህ ያው የሚፈጠሩትን ነገሮች አብረን እናያለን። ሩታም እንግዲህ ቡታጀራለች፣ ሂል ማድረጓን ቀጥላለች ከነገሮች ራሷን በደንብ አግለላለች ይሄንን ነገር ነበር ስፈልግ የነበረው እኔ በዚህ ነገር በጣም ደስተኛ ነኝ እንግዲህ ሄርሜላም ምክንያቶችን ተጠቅማ ሰበብ አስባቦችን ተጠቅማ ወደ አብርሽ ቤት ገብታለች ከዛ ውጭ ግን አብርሽ ጋር ያላችሁ እያጨበጨባችሁ ያላችሁ ልጆች ማለት ነው የምሬን ነው ምላችሁ እኔ በእውነት አሁን ስለእናንተ ሰፋ ያለ ነገር ማውራት አልፈልግም። ግን ብቻ እስኪ ነገሮችን አይቼ ማለት ነው መናገር ያለብኝን ነገር ከመናገር ወደኋላ ማለት አልፈልግም። ሶ ጋይስ፣ እንግዲህ ይህን ያሳብ ነው። እናንተም የተሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳቸዋለሁ። ነገ ባዳዲስ መረጃዎች ተመልሰን እንገናኛለን። ይመቻችሁ።